ይገርማል ሊያንተጣ አንተ ለመለወጥ፣ ቤቴን ቤቴን ስትል ኑሮን ለማሸነፍ ዱንያን ስትታገል ከሰው አትደርስ፣ ካፍህ ክፉ አይወጣ፣ ለሰው ክፉ አታስብ። ይገርማል ሊያንተጣ ጣ ያለህን ወሰዱ፣ ገንዘብ ንብረት አልቀራቸው፣ በትዳረህ መጡ፣ ኑሮህ አስቀናቸው። ያንተ ግን ይለያል፣ ዝም አልኩሉን ችለህ እውነቱን ለሚያውቀው ለአላህ ሁሉን ሰጠህ። ተበድለህ በጣም ተገፍተህ እያለ ፍትህ ለአንተ ሲሆን ዳግም ተጓደለ። ያለህን ቀምተው ከሚስትህ ነጥለው እስር ቤት አስገቡህ በልጆች ጭክ ነው ግን አልሐምዱሊላህ። ጤናህ በአላህ እጅ፣ ህይወት በአላህ እጅ ሆነባቸውና በመኖርህ ቀኑ ዳግም እንደገና። ወደቁ አይነሱም ብለው ሲደሰቱ ረዛቂው አላህ አላቅም በስንቱ አልሓምዱ ሊላህ ሱም ስም አልሓምዱ ሊላህ የዓለማቱ ጌታ ሁል ጊዜም ከኛ ነህ። ዛሬም ነገም ወደፊትም ለረሕማኑ እንጂ አላጎበድድም። በሰው ተሸንፌ መቼም እጃልሰጥም። በሰው ተሸንፌ መቼም እጃልሰጥም። አልሐምዱ ሊላህ ሁሌም አልሓምዱ ሊላህ አልሐምዱሊላህ ከፋጢማ ቆሪ ወደ ቤቢ ሻወር ከንሶ ስላ ሞቅታ ወደ ቁስላ ከብቅል ሰበራ ወደ ብራይድ ያሸጋገርከን ዘመን የተባረከ ይሁን አሜን ብዬ ልጀምራልኩና የነገሌም ትንኮሳ ፈርቼ የተውኩት ሲጀምሩ የተባረከ እንዴት እንዴት የተባረከት፣ ያለሽ የተባረከን የሚተካ ሌላ አረበኛ ቃል አተሽ ነው ሲሉ፣ እኔ ደግሞ አማናው ለይ በኬራው ለኝ ጌታዬ፣ ተናግሮ አናጋሪን ነው ብሎ መስካሪን ሳያውቅ ከሚያወራ ከባዶ ፉከራ አንተው ጠብቀኝ ብየላልፍ ስል ሲጀመር ሲጀመር አለች። አንዱ ዱቄት ተቀብተው ብራይድ ቅብር ጥሶ ማክበር ማን ፈቀደላቸው ብላ መንገዲን ዘጋችው። አሳልፉኝ! ሆ ሆ! የድግሱ መብዛት አሳስቧችሁ ከሆነ አትጨነቁ፣ አምነውበት ነው የገቡት። ሴቶች በሰርጋቸው እንዲደሰቱ እንዲጨፍሩ ተፈቅዷል ብዬ ሳጨርስ ታዲያ ታዲያ ብራይድ ብለው ነው እንዴ? ስትል አንዷ ወጌን አቋረጠችኝ። እንግዲህ ሁሉን ከሸሪአ ጋር አያይዞ እንዴት ይዘለቃል ብዬ ላመልጥ ሲቃጣኝ ድሮ ሶሃቦች ሜካፕ ዱቄት ይቀቡ ነበር እንዴ? ብላ ፈጠጠች። ታዲያ እኔ ከስንቱ ጋር ልጣላ? ማና ምር ተቀቧላችሁ ብዬ ከሰርገኛ ጋር ብጣላ እንኳን ደጋሹ ተጋባዥስ ዝም ይለኛል። ምነው በሰላም በሰላሜ እንድከርም ብትመኙ። ይሄ የሱና ጉዳይ፣ ይሄ ሁሉን የማክረር ጉዳይ በዚሁ ከቀጠለ ነገ ረሱል ሶለላሁ ዐለይሂ ወሰለም እንጀራ አልበሉምና እንጀራ መብላት ሐራም መጋገሩ ቢድዓ እንዳይሆን እሰጋለሁ። ይህን ሁሉ ሽንቆጣ ዘለፋ አይቶ እንዳላያልፌ ቡናይም ቡድናዬን ፈራርሼ እናቴን ልካድም አወለ መቅዳት ስመረቅ ዝም ብለሽ ቅጅ የምን ጀባ የምን ምርቃን ነው ብለው ኪድማዬ ላይ ውሃ ይቸልሱበታል ቆይ ቆይ ለመሆኑ ቡና መጠጣት ኢባዳ የሆነው ከመቼ ወዲህ ነው? እና ነው ህግ ይወጣለት። አረ ወዴት እየሄድን ነው? ባህልና እምነት እየተምታታብን መጣ እንዴ ብዬ ወደ ራሴ ጠይቃለሁ። ሆ ጥያቄውን ለህዝብ ካረኩትማ መልስ የሌለው ጥያቄ ዘንቅረው ይበልጥ ያምታቱኛል። ወይ ጉድ! ዝም ብልስ ዝም አይነቅ ዝም። አላዋቂ ሳሚ ንፍጥ ይለቀልቃል ይላሉ እነማመይ ታዲያ ከዚህ ህዝብ ጋር እንዴት ተስማምቶ መኖር ይቻል ይሆን? የሚገርማችሁ፣ አሁን አሁን ይህን እያወራሁና ጀባ ማለት ትክክል ነው እያልሽ ነው ብሎ የሚነተርከኝ አይጠፋም። አረኔ ልኖርበት እንደው ከመናገር ማወቅ ብናስቀድም የተሻለ ነው ባይነኝ ብዬ ልጨርስ ስል ለመሆኑ ለመሆኑ ሴት ልጅ ሚዲያ ላይ ማኑ ጫላት ብላ በግልምጫ ስትለኝ፣ አንዷ ወዳጄ ተይ እንጂ አይሻ ኮ የሰሃቦች ውስታዝ ነበረች አለቻት። ታዲያ እሷ በግርዶ ነዋ ብላ ወደ እሷ ፈጠጠች። በግርዶ መሆኑን በምን አወቅሽ ብላ ሌላዋ ገባች። መላሿ ሲጀመር የትኛውም ሐዲስ ላይ በግርዶ ስለማስተማሯ የሚጠቅስ የለም አስተማሪ ነበረች ነው እንጂ አለው ብላ ሲጋጋሉ ጦርነቱ ለማብረድ አረተው አረተረጋጉ ሆ፣ ለማስተማር እኮ ቅስም መስበር አይጠበቅብንም። ሰውን የሚመልሰው መልካም ንግግርና መልካም ባህሪ እኮ ነው። የእናንተ ጠብ ልክ እንጂቶ በተያሲዝም ብዬ ገላግዬ ወደ ራሴው ተመለስኩ ያ ረብ ከዚህ ጭቅጭቅ መውጣት የምችለው ዳታዬን አጥፍቼ ስወጣ መሆኑን ስላወቅኩኝ ዳታዬን አጥፍቼ ከጭቅጭቁ አመለጥኩላችኋለሁ ለማንኛውም በቀጥታ ሊደውሉ ይችላሉ በቀጥታ ደውለው የስድብ ፋይል ከከፈቱብኝ የተመለስኩ ቀን እነግራችኋለሁ እስከዛው አላህ ሀገራችንን ሰላም ያርግልን በውጭም ታስረው የሚሰቃዩትን አላህ ነዣ ይበላቸው ስንኖር በኢባዳ ሞታችንን በሻሃዳ ላይ ያርግልን። የታመመ ይሻር፣ የተጨነቀ ይፈረጅ፣ ያላገባው ግባ፣ ያለወለደው ይውለድ። ሀገራችንን ሰላም ያርግልን። ሕመምን ማጣትን፣ ስቃይን፣ እራብን፣ ሁሉን በሽታን ከሀገራችን ላይ አንስቶ በሰላም በፍቅር ለመኖር አላህ ያብቃን። እወዳችኋለሁ። በተከታታይ የሚቀርቡ የኔን ፕሮግራሞች ለማየት